ላትመናት፣ ውበል ዑዛ በሚቀጥለው አመት ደግሞ ያንተን አምላክ አላህ የምትለውን እናመልካለን፣ እኚህን እንተዋቸዋለን፣ በየተራ አምልኮት እናከፋፍል ሲሉ ያዋጣል። ሰማዩን የፈጠረው ማን ነው? አላህ። ምድሩን የፈጠረው አላህ። ጣወታቱ የተሰሩበትን ድንጋይ እንኳ ያስገኘው አላህ ነው። እዚህ ማንን ነው ከማንጋ ማሰለፍ እንዲህ ብለው ቢሉ ይሄ ወላ እና በራ ይባላል። ወዱ ለውቱ ድሂኑ ፈዩድሂኑን ነገርን ብታለዝብ እነሱ ያለዝቡ ተመኙ የሆነ የእነሱ ፍጹም ባጢል ነው። አይሆንም። ስለዚህ አንድ ሰው አልሰማ አልመለስ አልገሰዝ ካለ ቁል ያ ቀውም ዕመሉ አላ መካነቲኩም ባላችሁበት ሁኔታ ቀጥሉበት። እኒ አሚል እኔም እሰራለው። ከዛ ታውቃላችሁ ታያላችሁ። እንዲህ ነው የሚባለው። ቁል ኩሉ ያመሉ ሻኪለት ላ ሓለት ከዛም ፍርዱ የአላህ ነው። ቁል ያ አዩሃ አልካፍሩን ብለህ በላቸው እናንተ ከሓዲያን ወይ ላ አዕቡዱን ያላ መልክም ማ ተዕቡዱን እናንተም ምታመልኩትን አካላት አላመልክም። እኔ ወላ አንቱም፣ እናንተም በዚህ አቋማችሁ አቢዱነ አምላኪዎች አይደላችሁም። ወላ አንቱም አቢዱነ ማ አቡድ፣ በዚህ አቋማችሁ እኔ እያመለኩት ያለውን አላህ አምላኪዎች አይደላችሁም። አላህን አምላኪዎች ተብላችሁ አትሰየሙም፣ በእክላስ ሙክልሲነ ለሁ ዲን አላህን ካላመለካችሁ ወላ እኔም አይደለሁም አቢዱን ለወደፊት ማለት ነው። እኔ አይደለሁም አቢዱን አምላኪ አይደለሁም። ማዕበቱም እናንተ ዛሬ ያመለካችሁትን አምላኪ አይደለሁም። ወላ አንቱም አቢዱነ ነማ አቡድ በዚህ አቋማችሁ አንድ አመት ላማልክት አንድ ዓመት ለአላህ አምልኮት ይሆን በማለታችሁ ወላ አንቱም አቢዱነ ማ አቡድ እኔም አመልከውን አላህን አምላኪዎች አይደላችሁም። ስለዚህ አልመጣም ወደ ተውሂድ ካላችሁ አልመጣም፣ ወደ አላህ እምነት ካላችሁ። ለኩም ዲኑኩም ለእናንተ እምነታችሁ ይቆይላችሁ። ወሊየ ዲን ወሊየ ዲኒ ለኔም እምነቴ ይቆይልኝ። ይሄ መክይ ነው አያችሁ። አህለል ኪታብ ከሆነ ምርጫው ወደ እስልምና መጠራት እምቢካሉ፣ ጂዝያ ሓታ ዩዕጡል ጂዝየታ አንየዲን ወሁም ሳግሩን የታነሱ ሆነው ግብርን ይከፍላሉ፣ ካልሆነ ጦርነት ነው። እነኚህ ሙሽሪኮች ግን አላህ በፈጠረው ምድር በዘረጋው ሰማይ ከድንጋይ ተጠርቦ የተሰሩ ከእንጨት ተቀርጸው የተሰሩ